ጾም ምንድን ነው? ጥቅሙ? ለምንድን ነው መጾም ያለብን? እውነት ነው ከርኩሰት አንጻር ሰው ምግብ ስለበላ የሚረክስ አይደለም፣ ግን ሰው የሚጾመው ሌላ ከመርከስ ባሻገር ሌላ በረከቶች፣ ሌላ ጥቅሞች ስላሉት ነው እንጂ እውነት ነው ሰውን ምግብ ሊያረክሰው አይችልም። ግልጹ ነገር እሱ ነው። ነገር ግን እኛ የምንጾመው ብንበላ እንረክሳለን ብለን አይደለም። ከመርከስ ባሻገር የሆኑ ጉዳቶች አሉ ሰው ሲበላ በመጾም ደግሞ ያው እንደምታውቀው ዓለም ላይ የትኛውም በሽታ እኮ ምግብ ወለድ ነው። ጾም ወለድ በሽታ ምድር ላይ የለም። ምናልባት ከልክ በላይ ከአቅሙ በላይ ሰው ጾሞ ካልተጎዳ በስተቀር በልኩ የሚጾም ሰው ሁሌም ጤነኛ ነው። ሰዎች በሽታ የሚመጣባቸው መንፈሳዊም ይሁን ስጋዊ በሽታ የሚወለደው ከምግብ ነው። አሁን እያልን ስንሄድ እናሰፋዋለን። ለማንኛውም ይሄ ቃል አትጾሙ ለማለት አይደለም። ፈሪሳውያን የጠየቁት ሌላ አውድ አለው። ሰዎቹ ግን ወደ አፍ የሚገባ ያረክስኛ ከርኩሰት እና ከመቀደስ አንጻር አይደለም ንከለከለው። እኔ ሽሮ ብበላ ረክስ ሊቀደስ አልችልም። ዋናው ምንድን ነው? እኔ በጾም ጊዜ አለመብላቴ መንፈሳዊ ጥቅሞች አሉት የሉት የሚለው ይሄንን ነው መመዘን ያለብን። ምንድን ናቸው መንፈሳዊ ጥቅሞቹ ከምግብ ብቆጠብ? የመጀመሪያው ዮሐንስ አፈወርቅ የሚባል ሊቃል እና እሱ በድርሳኑ ምን ይለዋል በዚ ርጢና ፈውስ ሰናይ ዘጾም በዚህ ምድር ላይ በጎ መድኃኒት አለ ይኸውም ጾም ነው ይላል። ስለዚህ አሁን ዮሐንስ አፈወርቅ ስታየው በደንብ ዝርዝሩን በጎ መድኃኒት የሚለው ጾምን ነው። በጎ መድኃኒት ለምድር ነው። በጎ መድኃኒት የሚለው ያው እንደምታውቀው ዛሬ ላይ እንግዲህ ክብር ምስጋና ለሕክምና ባለሙያዎቹ፣ መጽሐፍ ቅዱስ ወይም ደግሞ የቤተክርስቲያን ብቻ አይደለም ጾምን የምትሰብከው፣ ለብዙ የስጋ ጥቅሞች ጾም አስፈላጊ ሆኗል። እኔ ስጾም ይሄ ሴሉላር ሪፓየር የሚባለው ነገር አለ፣ አይደለም በአጠቃላይ ይሄ ኮሌስትሮል በለው ካንሰር በለው ሌሎች ሌሎች በሽታዎች በሙሉ ሊጠፉ የሚችሉት ሰው ራሱን የሚያጥበው በጾም ነው። ምናልባት ይሄ ሻወር የምንወስደው ሳሙና ምናምናም ውድ ሳሙና ለምን ሚሊዮን አይሆንም፣ ከላይ ያለውን እድፍ ነው የሚያጸዳ፣ ጾም ደግሞ ውስጥህ ነው የሚያጽደው፣ የትኛውም ሐኪም ሊሰጥህ የማይችለውን እጥበት ማለት ነው። ከፍለን የማንታጠበውን ከፍለን የማናስወግደውን ቆሻሻ ጾም ያስወግድልናል። ስለዚህ ቅዱስ ዮሐንስ አፈወርቅ በዚህ ምድር ላይ በጎ መድኃኒት አለ፣ ይሄውም ጾም ነው አለ እና አንዱ ለስጋችን ለነፍሳችን መድኃኒት መሆኑ ነው። በሌላ መልኩ እንደው ምናልባት የጾም ጊዜ ላይ ስላለን እንደው ለምን ጾመው ብሎ ሰው ካሰበ፣ አንደኛው ይሄ ያልነው ነው። ለስጋ ለነፍስ የሚሆን መድኃኒት ስለሆነ ነው። ምናልባት እዚሁ ጋር ለመጨመር ያህል ሰው ጡንቻውን ለማፈርጠም ጥሩ የተስተካከለ ቁመና እንዲኖረው ከባድ ከባድ ስፖርት ይሰራላል፣ ክብደት ያነሳል፣ ይሮጣል፣ ወይ ደግሞ ሌላቸው ስፖርት የስፖርት አይነቶችን ይሰራል። በዚህ ጊዜ ቁመናው ይስተካከላል፣ ጡርቻዎቹ የፈረጠሙ ይሆናሉ፣ መስሉ ጥሩ ይሆናል ማለት ነው አይደለም። ይሄ እንግዲህ ለስጋ ነው። ለውስጥህ ግን ደግሞ ምን ክብደት ትሰጠዋለህ ነው ውስጥህን ምን ክብደት ሰተህ ታዳብረዋለህ? አሁን በሌላ አነጋገር የፈረጠመ ጡንቻ የሟሸሸ አይምሮ እንዳይኖርህ አስተሳሰብህም እኩል ከገነባው ስጋ ጋር የፈረጠመ እንዲሆን ትልቁ ኃይልህ ጾም ነው ማለት ነው። በጾም ነፍስህና ሕሊናህን አይምሮህን እኩል ታፈረጥማቸዋለህ። ከዚያ ውጭ ቄጤማ የሆነ አስተሳሰብ ይዘህ ስጋህ እንደ ብረት ቢፈረጥም ምንም ጥቅም የለውም። የአይምሮ ጥንካሬ የሚመጣው በዚህ መንፈሳዊ ጾም መንፈሳዊ ትግል ነው። ለስጋዬ ስለዚህ ይሄን ትግል ማምጣት አለበት ሰው በጾም ሌላው ጥቅም ነው እና ሰው ለስጋዊ ውበቱ እንደዚህ ከባድ ከባድ ነገሮች ላቡን ጠብ እያደረገ በመከራ የሚገነባው ከሆነ የስጋውን ውበት የስጋውን ጡንቻ የሚያጠነክረው ከሆነ፣ መንፈሳዊ ጥንካሬ ደግሞ የሚወለደው ስጋ በሚጨነቅበት በዚህ ጾም ውስጥ ነው። ይሄ ለስጋ ትልቅ ክብደት ነው ማለት ነው። ይህንን በማድረግ ሌላ ጥቅም እንሰጣለን ለራሳችን። በሌላ መልኩ ደግሞ ያየው እንደሆነ ክርስቶስ አምላካችን ከኔ ተማሩ ብሏል አደለም? ቅዱስ ጴጥሮስም እናንተ ደግሞ ፍለጋውን እንድትከተሉ ምሳሌውን ተወላችሁ ይላል። እኛ የምንጾመው ክርስቶስን ለመምሰል ነው። ከክርስቶስ ተምረን እሱ አራያችን ነው በኩራችን ነው። ስለዚህ እንደተጠመቀ ተጠምቀናል፣ እንደጾመን ጾማለን፣ እንደጸለየን ጸለያለን። ስለዚህ እኛ የምንጾመው ዝም ብሎ ወንጌል እየሰማን ብቻ አንኖርም። ዝም ብሎ እንዲሁ ስብከቶቹን በማድመጥ ብቻ ጽድቅ አይገኝም። እሱ በሄደበት መንገድ እንሄዳለን። ስለዚህ እሱ በሄደበት መንገድ ስንሄድ ደግሞ ፈተናዎች አሉ። ያው ቆሮንቶስ ላይ አለመፈተን አይቻልም። ክርስቶስ በጾመ ጊዜ ሰይጣን ትጥቁን ሁሉ ወደ ቆሮንቶስ ነው ያደረገው። አንተ ቆሮንቶሳዊ ስትሆን ፈተና ከአንተ አይርቅም። ያልጾምክ እንደሆነ ያልጸለይክ እንደሆነ ከመንፈሳዊ ሕይወት የወጣህ እንደሆነ አንተ ጋር ምን ፈተና ይመጣል? የተማረከ ወታደር ነው። ከተማረከ ወታደር ጋር ማን ጉልበት ያባክናል? ስለዚህ እግዚአብሔርን ለመምሰል ስንጾም አንዱ ጥቅማችን ነው፣ አምላካችንን መምሰላችን ነው። ከኔ ተማሩ ያለውን እንደሱ እየሆነ ነው። ጋብቻ ቅዱስ ነው፣ ግን የሚገርም ጋብቻ ብቻ አይደለም የሚከለከለው በጾም ወቅት፣ ለምሳሌ በአብይ ጾም፣ በተለየ ሁኔታ በአብይ ጾም ስልጣነ ክህነት እንኳን አይሰጥም። መንፈሳዊ ነገር ነው እሱ ግን ክልክል ነው ለምን ይሄ ጾም በተለይ አብይ ጾም መላእካዊ ህይወት የምንለማመድበት ወቅታችን ነው በመላእክት ህይወት ውስጥ ጋብቻ የለም አይደለም በማቴዎስ ወንጌል ምራፍ ቁጥር 30 ጀምሮ መድኃኒታችን ኢየሱስ ክርስቶስ እኛ ሞተን ተነስተን እንዴት እንደምንኖር ሲያብራራላቸው ለጠየቁት በሰማይ እንደ መላእክት ትሆናላችሁ አትጋቡም አታገቡም እያለ አብራርቶላችኋል ስለዚህ ሰው ሞቶ ተነስቶ የሚኖረው መላእካዊ ህይወት ነው። አሁን እኛ የምንጾመው እና ጋብቻን የምንከለከለው መላእካዊ ህይወትን በምድር እየተለማመድ ነው ስለሆነ ነው። በመላእክት ዓለም ውስጥ ምግብ የለም። በመላእክት ዓለም ውስጥ ጋብቻ የለም፣ ሩካቤ የለም እንጂ ጋብቻ ቅዱስ ነው። ግን ቅዱስም ቢሆን በመላእክት ዓለም ውስጥ የለም። ስለዚህ በምድር እያለን ሰማያዊ ህይወትን እየተለማመድ ነው ነው። መላአካዊ ህይወትን እየተለማመድ ነው። እንስሳዊ ፍላጎትን ይሄ ብላብላ የሚለውን ጠጣጠጣ የሚለውን ነገር እያራገፍ ነው ነው። ስለዚህ በመላአካዊ ህይወት ዘመናችን ይሄ ሁሉ ነገር ስለሌለ አናደርገውም፣ እንጂ መብላት መጠጣት በታሩ በራሱ እርኩሰት አይደለም። ጋብቻ በራሱ እርኩሰት አይደለም። መላአካዊ ህይወትን ግን አይወክልም። በዛ በሰማይ ይሄ ስለሌለ እና ስንጾም መላእካዊ ህይወትን እየተለማመድ ነው ነው። ሞተን ተነስተን የምንኖረውን ህይወት በምድር ላይ እየቀመስ ነው ነው ማለት ነው። ሌላኛው ጥቅሙ ይሄ ነው፣ በጣም የሚገርመው ሌላው ደግሞ ተጨማሪው ለምን እንጾማለን የሚለውን ያው፣ እንደምታውቀው አጋንንት በእንስሳት ያድራሉ፣ በሰው ያድራሉ፣ እንደ ሀገርም በሀገር ያድራሉ። ከሰው ጋር ተዳብለው ማለት ነው። ግን ከሁሉም በፊት በሰው ነው ማድረግ የሚፈልጉት። አንዳንዱ ሰው የነፍስ አባቱን ይጠራና አባ ቤቴን ጠበል እርጩልኝ ይላሉ። ሰይጣን ግን ትኋን አይደለም፣ ግድግዳ ላይ አይኖርም። ሸረሪት አይደለም፣ ጣራ ላጣሪ አይኖርም። ቤቱ ጠበል መረጨቱ መልካም ነው ለበረከት። ግን ሰይጣን የት ነው ያለው? ቅዠቱ ከየት ነው የሚመጣ? ከጣራው ላይ አይደለም፣ ከግድግዳው ላይ አይደለም፣ ከራሳችን አስተሳሰብ ነው እና ቤት ጠበል መረጨቱ መልካም ነው። በቤት መጸለዩ መልካም ነው። ሆኖም ግን ትልቁ የሰይጣን ማደሪያ የሰው ልጅ ነው። ቤት ከፈለገ ሰይጣን እዚህ ምድር አፍሪካ ላይ እዚህ ምን ይሰራል? የተሻለ አለም አለለታ። እዛ ጠቅሎ አይሄድም። ምን ቪዛ አይጠይቅ ምን አይል ዝም ብሎ መሄድ ይችላል። ግን ሰው ፍለጋ ነው ሰይጣን የሚኖረው እና በሰውም በተለያዩ አካላትም ያዝናል ሰይጣን። ታዲያ ክርስቶስ አምላካችን ማቴዎስ 17 ቁጥር 1 ጀምሮ አንድ ታሪክ አለና ክርስቶስ አምላካችን ከደብረ ታቦር ሲወርድ ከተራራው፣ አንድ ብላቴና ታሞ ነበር እና አባቱ ይዞት መጣ ወደ ደቀ መዛሙርቱ፣ ማዳን አልቻሉም። በኋላ ወደ ክርስቶስ ወሰዱ እና ጨረቃ እያየ ይጥለዋል አለ አባትየው። በጣም ሰይጣን ምን ያህል ብልጥ እንደሆነ ተመልከት። ለምደው ጨረቃን እያየ ጨረቃ ሙሉ ስትሆን የሚጥለው አሁን በዚህ ጉዳይ ይሄ ስለ ማግኔቲክ ፊልድ ምናምን የሚያወሩ ሰዎች አሉ። እሱ ለጊዜው ይቆየ ይሞ አይደለም ግን ሰይጣን ይጠቀምበታል ይችን አጋጣሚ እውነት ነው እኛ ከምንም ነገር ጋር ግንኙነት ይኖረናል ነፃ መሆን አንችልም ይሄን ምናለሁ ሆኖም ግን ጨረቃን ለማስመለክ ሲፈልግ ሰይጣን ለምንድነው ጨረቃ ሙሉ ስትሆን የሚጥለው ይሄ ልጃችን ተብሎ ደግሞ ለጨረቃ ሊሰዋ ማለት ነው አባትየውን ለማድረግ ጨረቃ በወጣች ቁጥር ይጥለዋል አንዳንድ ጊዜ ወደ ባህር ሌላ ጊዜ ወደ እሳት እንዲሁም ማርቆስ ምዕራፍ ዘጠኝ ደግሞ ዲዳ ሰይጣን ይለዋል ዲዳ ሰይጣን ማለት መናገር የማይችል ሰይጣን በሰው ላይ ሲያድር ሰውየውም ዲዳ ይሆናል ያደረበት ሰው እና ጌታችን ኢየሱስ ክርስቶስ ገስጾ አስወጣው። በኋላ ደቀ መዛሙርቱ እኛ ለምንድን ነው ይህን ማድረግ ያልቻልን ሲሉት ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣም አላቸው። ስለዚህ በሰው ላይ ያደረ እርኩስ መንፈስ በእኛ ላይ ይሄ ተስፋ ቢስ የሚያደርገውን ስሜት የሚለዋውጠውን ይሄ ደስታ የሚያረቀውን ተስፋ ቢስ በማድረግ ብዙዎቹን የጎዳውን ሰይጣን ክፉ ሀሳብ ማውጣትና ነቅሎ መጣል የሚቻለው ከጾም ውጭ በሌላ ኃይል አይደለም። ስለዚህ በሰው ላይ ጥለን እኮ ይችላል ሰይጣን መሬት ለመሬት ላይ አንደባልለን ይችላል፣ እብድ አድርጎ ቤት ላይ ያኖረን ይችላል። ነገር ግን ተስፋ ቢስ ማድረግም ሌላዊ ሰይጣን ትልቁ ትልቁ ትልቁ ጦርነት ነው። እንዴት ነው ይህን ማውጣት የምንችለው? ወኔ ቢስ የሚያደርገውን ተስፋ ቢስ የሚያደርገውን አላማ ቢስ የሚያደርገውን ሰይጣን እንዴት ነው የምናወጣው? ይህ ፍቅረ እግዚአብሔር የሌለው መንፈሳዊ ሆት የሌለው አይነት ህይወትን እንድንኖር የሚያደርገን ሰይጣን በምን እናወጣዋለን? ያል እንደሆነ ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣ። ተርቱሊያን የሚባል አንድ የቤተክርስቲያን አባት አለ። እሱ ምን ይላል? ጾም ማለት ሰይጣንን ድሌ የምንነሳበት ትጥቃችን ነው ይላል። ስለዚህ ይህን ሰይጣን ከሀገር ማባረር የምንችለው ቢኖር እንኳን ስራ እንዳይሰራ አቅሙን የምናሳጣው፣ አስረን የምናኖረው በጾም ነው። ከዚያ ውጭ በድሮን አትመታው፣ አድማ በታኝ ልክ አትበት ነው ምን ታደርገዋል? የኒኩሊየር ቦምብ አይፈራ። ምን ታደርገዋል? ስለዚህ ዋናው ትልቁ ጥጥቃችን ይሄ ጾም ይሄ ጸሎት ነው። ስለዚህ በጾም በጸሎት ሀገራችን እንኳን ሰላም እንድታገኝ እረፍት እንድታገኝ ማድረግ ይቻላል። በፍቅር ሆነን ስንጾመው ደግሞ ውጤት ያመጣል። ዝም ብሎ ጾም ደግሞ ጥቅም የለውም።